የእንግሊዝ ኃያላን ክለቦች በክረምቱ የዝውውር መስኮት ራሳቸውን በትልቅ ደረጃ የሚያንቀሳቅሱበት ጊዜ እየደረሰ ይገኛል። የውድድር ዘመኑ መጠናቀቂያ ላይ እንደመሆናችን መጠን በየክለቡ እየተሰሙ ያሉ ከታማኝ ምንጮች የተገኙ ዋና ዋና ጉዳዮችን ወደ እናንተ የማደርሳቸው ይሆናል። አብራችሁን ቆዩ። በእንግሊዝ ታዲያ ያሉ ኃያላን ክለቦች በቀጣይ ክረምት የሚያደርጉት እንቅስቃሴ ምን ይመስላል የሚለውን በተለይ ከአጥቂ ክፍል ገበያቸው ጋር በተያዘ ባለፈው ፕሮግራሜ ላይ ወደ እናንተ አድርሼ ነበር። ከአጥቂ ክፍል ውጭ ከትናንትና ጀምሮ በእርግጥ የአጥቂ ክፍል መረጃዎች አሁንም በስፋት ነው እየወጡ ያሉት ግን ከዛ ውጭ የተሰሙ ያሉ ጉዳዮች ምን ይመስላሉ? የሚለውን በተለይ በዝውውር ጉዳዮች በታማኝነት የሚዘግበው ዳቪድ ኦርነስቴን ትላንትና ለደጋፊዎች ለተለያዩ ደጋፊዎች ምላሹን ሲመለከት ነበረ። የበለጠ ተአማኒነት ስላላቸው እነሱን ነው ወደ እናንተ የማደርሳችሁ። ታዲያ ቀዳሚ የማያደርገው ቼልሲ ነው። ቼልሲ በዝውውር መስኮቱ ትልቅ እንቅስቃሴ ሊያደርግ የሚችለው በመስመር የማጥቃት ክፍሉ ላይ እንደሚሆን ይጠበቃል። ታዲያ በክለቡ የስም ዝርዝር ውስጥ ሶስት የሚደርሱ ተጫዋቾች እንዳሉ ይፋ ተደርጓል። እነዚህ ተጫዋቾች የቦርሻ ዶርትሙንዱ ጃሚ ባይኖጊ ጊቴን ሲሆን አንደኛው ሌላኛው ደግሞ የአትሌቲክ ቢልባኦ ስፔናዊ ተጫዋች ኒኮ ዊሊያምስ እንደሆነ ተዘግቧል። ሦስተኛው አማራጫቸው ደግሞ አሌሃንድሮ ጋርናቾ እንደሆነ የተዘገበ ይገኛል። ቼልሲ የሚለቃቸው ተጫዋቾች እንደሚኖሩ ይጠበቃል፣ ለክሪስቶፈርን ኩንኩን ጨምሮ። አሁን ባለው ሁኔታ ግን ቼልሲ በመጀመሪያው በዝውውር መስኮቱ መክፈቻ ሰሞን ላይ ትልቅ እንቅስቃሴ የሚያደርገው በመስመር የማጥቃት ክፍሉ ላይ እንደሚሆን ይጠበቃል። የሳንቾ ቆይታ አለቀ አለየለትም። በእርግጥ ማንቸስተር ዩናይትድ ና ቸልሲ ስምምነታቸው ቸልሲ ከአንደኛ እስከ 14ተኛ ያለውን ደረጃ ይዞ የሚጨርስ ከሆነ 25 ሚሊዮን ፓውንድ የመግዣ ዋጋውን አክቲቬት የማድረግ ግዴታ አለበት ይላል በዝውውር አንቀጻቸው ላይ ነገር ግን ቸልሲ ይሄንን ያለማድረግም መብት አለው ግን የካሳ ክፍያ ለማንቸስተር ዩናይትድ የመክፈል ግዴታ ይኖርበታል። ከአምስት ሚሊዮን ፓውንድ በላይ የካሳ ክፍያ ለማንቸስተር ዩናይትድ ቻልሲ እንደሚከፍል ነው የሚጠበቀው። ስለዚህ እንደዚህ አይነት እንቅስቃሴዎች ስለሚኖሩ ቻልሲ በመስመር የማጥቃት ክፍሉ ላይ ብዙ ለውጦች ሊያደርግ እንደሚችል ይጠበቃል። የሚካሄለው ሙድሪክ የዶፒንግ ኬዝ ሙሉ ለሙሉ ያበቃለት አይደለም። አሁንም በሜዳ ላይ እንቅስቃሴ እንደማይገኝ ይታወቃል። ክሪስቶፈር ንኩንኩ እንደተጠበቀው መሆን አልቻለም። ስለዚህ ኢንዞ ማሪስካ በመስመራዊ ማጥቃት ክፍላቸው ላይ ከኒኮ ዊሊያምስ ከጂሚ ባይኖ ጊቴንስ እና እንዲሁም ደግሞ ከዛ ባለፈ ሌላኛውን የማንቸስተር ዩናይትዱን ተጫዋች አሌሃንድሮ ጋርናቾን የማስፈረም ፍላጎት አላቸው ተብሏል። የትኛውን ተጫዋች ወደ ክለባቸው ያዘዋውራሉ የሚለው የሚጠበቅ ነው። ቸልሲ ከዛ ባለፈ በማጥቃት ክፍሉ፣ በተከላካይ ክፍሉ ላይ እና በአማካይ ክፍሉ ላይ ተጨማሪ ዝውውሮችን ሊያደርግ እንደሚችል ነው እየተጠበቀ የሚገኘው አሁን በክለቡ በእርግጠኝነት ሊስት ውስጥ የገቡ ስሞች ግን ቀደም ብዬ የጠቀስኳቸው ሶስቱ የመስመር ተጫዋቾች ሰዎች ናቸው። ሌሎች ደግሞ እቅዶቻቸው ይፋ ሲደረጉ ወደ እናንተ የማደርሳችሁ ነው የሚሆነው። ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድ ባለፈው ፕሮግራሜ ላይ በማጥቃት ክፍሉ ላይ የማትያስ ኩንሃን ዝውውር ለመጨረስ ሙሉ ለሙሉ የተቃረበ ነው የሚል መረጃ ጠቁሚያችሁ ነበር። ፋብሪጅ ሮማኖ በዝውውር ዘገባው ሌላ ታማኒ የሚባል መረጃ ምንጭ እንደሆነ ይታወቃል። የማትያስ ኩና ሂርዊጎ የሚባልበት ወይም ደግሞ ዝውውሩ ተጠናቆ አዲሱ የማንቸስተር ዩናይትድ ተጫዋች መሆኑ የሚረጋገጥበት ቀን እየተቃረበ ነው የሚል መረጃ ይፋ አድርጓል። ማንቸስተር ዩናይትድ ልክ የዝውውር መስኮቱ በተከፈተበት በመጀመሪያ ቀን ሁለት የውል ማፍረሻ ዋጋዎችን ትሪገር ማድረጉ እንደማይቀር ይጠበቃል። አንደኛው የማቴስ ኩንሃ ዝውውር ሲሆን 625 ሚሊዮን ፓውንድ ይከፍላል። ሌላኛው ደግሞ ሊያም ዴላፕ እንደሚሆን ነው የሚጠበቀው። ሊያም ዴላፕን ለምንድን ነው ማንቸስተር ዩናይትድ ከቪክተር ኦስሜን በላይ የፈለገው የሚለውን መመልከት ግን የሚኖርብን ይሆናል። የቪክተር ኦስሜን ጉዳይ በማንቸስተር ዩናይትድ የንግግር ሂደት ውስጥ ወይም ደግሞ በክለቡ የቦር አባላት መካከል በንግግር ዝርዝር ውስጥ እንደሌለ ይፋ ተደርጓል። ዋነኛ ምክንያት ተደርጎ የተቀመጠው ደግሞ የተጫዋቹ ከፍተኛ የደሞዝ ጥያቄ ነው ተብሏል። በዚህም ምክንያት ተጫዋቹ ከማንችስተር ዩናይትድ የዊሽ ሊስት ወይም ደግሞ የምኞት ዝርዝር ውስጥ ውጭ እንደሆነ ነው ይፋ የተደረገው። ስለዚህ ማንችስተር ዩናይትድ ከዛ ይልቅ ሊያም ዴላፕን የማስፈረም ፍላጎት እንዳለው ነው ይፋ የተደረገው። ባለፈው ክረምት አንድ የተፈጠሩ ጉዳዮች ሁለት ነጥቦችን ላንሳላችሁ። አሁን በማንቸስተር ዩናይትድ የቴክኒካል ዳይሬክተር ሆነው እየሰሩ የሚገኙት ጄሰን ዊልኮክስ በማንቸስተር ሲቲ አካዳሚ እያሉ ሊያም ዴላፕን የሚያውቁት ሲሆን ወደ ሳውዛምፕተን ከሄዱ በኋላ ደግሞ ዴላፕን ወደ ሳውዛምፕተን ለማምጣት ትልቁን ስራ የሰሩት ሰው እንደሆኑ ይታወቃል። በዚህ ብቻ አያበቃም። ባለፈው ክረምት የዝውውር መስኮት የስፖርቲንግ ሊዝበን አመራሮች ከሩብን አሞሪም ጋር ከተነጋገሩ በኋላ ምናልባት ቪክተር ዮኬሪሽ ሊለቅብን ይችላል የሚል እምነት አድሮባቸው ስለነበረ በሰዓቱ ለማስፈረም ጥረት ያደረጉትና ምልመላ ያደረጉት ሊያም ዴላፕን እንደነበር ይጠቀሳል። ስለዚህ ጄሰን ዊልኮክስ በሲቲ አካዳሚ አብረውት የሰሩት ከዛ ደግሞ በሳውዛምተን ወደ በውሰት ውል ወደ ክለቡ አምጥተውት የነበሩትን ሊያም ዴላፕን እጅግ ከሚወዷቸው አይነት ተጫዋቾች መካከል አንዱ እንደሆነ ይታወቃል። አሰልጣኝ ሩብን አሞሪም ደግሞ ቪክተር ዮኬሬሽ ክለባቸውን ከለቀቀ ይፈልጉት የነበረው ይሄንኑ የ21 ዓመት የአጥቂ መስመር ሰላፊ ሊያም ዴላፕ እንደሆነ ይታዋል። ስለዚህ ሁለት የአንድ አጥቂ ፈላጊ የሆኑ ሰዎች በአንድ ክለብ ውስጥ ይገኛሉ። አሁን ስለዚህ ሊያም ዴላፕ የውል ማፍረሻ ዋጋውን ማንቸስተር ዩናይትድ ለመክፈል ጥረት እንደሚያደርግ ነው የሚጠበቀው። አንዳንድ መረጃዎች እንደሚጠቁሙት ከሆነ ወደ ዘጠና ሁለት ሚሊዮን ፓውንድ ዘጠና ሁለት ነጥብ አምስት ሚሊዮን ፓውንድ የሚጠጋ ገንዘብ በመክፈል ማንቸስተር ዩናይትድ የትኛውንም ተጫዋች ሳይሸጥ የእነዚህን ተጫዋቾች ዝውውር በመጀመሪያው የዝውውር ቀናቶች ውስጥ እንደሚያጠናቀቃቸው ይጠበቃል ነው መረጃዎች የሚጠቁሙት፣ እንደ ክሪስ ዊለር የዴሊ ሚረር ዘጋቢ ከዛ ባለፈ ቴሌግራፍም ጨምሮ ይህንን መረጃ በስፋት እየዘገቡት ይገኛሉ። ስለዚህ የዴላፕና የኩንሃ ጉዳይ በዩናይትድ ቤት የሚጠናቀቀው ዝውውር ይመስላል። በማንቸስተር ዩናይትድ ቤት ሌላ እንቅስቃሴም ይኖራል ተብሎ ይጠበቃል። አንደኛው የአማካይ ክፍሉ ላይ የሚደረገው እንቅስቃሴ ነው። በዚህም በትላንትና እለት የማንችስተር ዩናይትድ የቦርድ አመራሮች በነበራቸው ስብሰባ ላይ ዋነኛ እቅዳቸው አድርገው ውይይት ያደረጉት በኤደርሰን ላይ እንደሆነ ይፋ ተደርጓል። ኤደርሰን አሁን በአታላንታ ነው የሚገኘው። ኤደርሰንን ከኡጋርቴ ጋር የማጣመር ፍላጎት አለ ተብሏል። ጥሩ ቦል ካሪየር ነው። ከኳስ ጋር በጣም የላቀ አማካይ እንደሆነ በአታላንታ ቆይተው ተመልክተናል። በእርግጥ በቶሪኖ ቆይታውም ያ ኳሊቲው እንዳለ ተመልክተናል። ወደ ብራዚል ብሔራዊ ቡድን መጠራት እንደጀመረም እየተመለከት ነው ነው ስለዚህ ዩናይትድ ኤደርሰንን የማስፈረም እድል እንዳለው የሚጠቁም መረጃዎች እየወጡ ነው። ከዛ ባለፈው በማንቸስተር ዩናይትድ የምኞት ዝርዝር ውስጥ አዳም ዋርቶንም እንደሚገኝ ነው ይፋ የተደረገው። የክሪስታል ፓላሱ የአማካይ ስፍራ ተሰላፊ በተለይ ከሶስት ወር ጉዳቱ በኋላ ከተመለሰ በኋላ የክሪስታል ፓላስን ደረጃ በማሻሻል ረገድ ወራጅ ቀጠናው ላይ እንደነበር ይታወቃል። ፓላስ የአዳም ዋርተን በቡድኑ ውስጥ መኖር እጅግ በጣም የላቀ እንደነበረ ማንሳት እንችላለን። ስለዚህ በማንችስተር ዩናይትድ በኩል እነዚህ የአማካይና የአጥቂ ዝውውር ፍላጎቶች በዋነኛነት እየተሰራባቸው ያሉ ጉዳዮች ናቸው ተብሏል። ከሚለቁ ተጫዋቾች ጋር በተያያዘ ማንችስተር ዩናይትድ የክሪስቲያን ኤሪክሰንና የቪክተር ሊንድሎፍን የደሞዝ ዝርዝር ከደሞዝ ዝርዝር ውስጥ ውጭ እንደሚያደርጋቸው ይጠበቃል። ሁለቱም ተጫዋቾች በነፃ ይለቃሉ። ከዛው ውጪ ግን ማንችስተር ዩናይትድ ቤት ላይ ትናንት ዳቪድ ኦርነስቴን ይፋ እንዳደረገው ከሆነ ጋርናቾ የመልቀቅ እድሉ ሰፊ ሲሆን፣ ኮቢ ማይኖ በክለቡ የመቆየት እድሉ ሰፊ ነው ተብሏል። ስለዚህ ኮቢ በክለቡ እድል ይኖረዋል አንዳንድ ትራት ኢሹዎች አሉ እነሱ ይስተካከላሉ ተብለው የሚጠበቁት። ጋርናቾ ግን ክለቡን የመልቀቅ እድል አለው፣ ግን የተሻለ ገንዘብ ከቀረበ ነው ተብሏል። በተለይ እስከ 70 ሚሊዮን ፓውንድ ማንቸስተር ዩናይትድ ለአሌሃንድሮ ጋርናቾ እንደሚፈልግ ነው እየተነገረ የሚገኘው። ካለፈው የውድድር ዘመን ጀምሮ ከተመለከትን እድሜያቸው ከ21 አመት በታች ሆነው በአውሮፓ አምስቱ ታላላቅ ሊጎች ከፍተኛ የግብ ተሳትፎ ካላቸው ተጫዋቾች መካከል አንደኛው ጋርናቾ ነው ከላሚን ያማል በመቀጠል ማለት ነው። ላሚን ማል ያማል አሁን የደረሰበትን ደረጃ ማንሳት እንችላለን። ጋርናቾ ካለፈው ዓመት ጀምሮ ሰላሳ ሶስት የጎል ተሳትፎ አለው። ይሄ የሚበለጠው በላሚን ያማል ብቻ ነው እድሜያቸው ሀያ አንድ እና ከዛ በታች በሆኑ ተጫዋቾች የአውሮፓ ኃያላን ሊጎች ውስጥ ካሉ ተጫዋቾች ውስጥ ተነጻጽሎ ማለት ነው። ስለዚህ ጋርናቾ በቼልሲ በናፖሊ ይፈለጋል። የመልቀቅ ዕድል አለው ተብሏል። ከሱ ባለፈ ማርከስ ራሽፎርድ፣ ጀደን ሳንቾ፣ አንቶኒ ከዛ ባለፈ እንደ ራስሙስ ሆይሉንድና ካዘሚሮም የሚያለቀቅ ዕድላቸው ሰፊ ነው ተብሏል። ማንችስተር ናይትድ ሁለትና ከዛ በላይ አጥቂዎችን ማስፈር የሚችል ከሆነ ራስሙስ ሆይሉንድ የሚለቅበትም እድል እንዳለ እየተጠቆመ ነው የሚገኝ ነው። ወደ አርሰናል ጉዳይ ደግሞ ልውሰዳችሁ። በአርሰናል ቤት ዋነኛው እንቅስቃሴ የሚሆነው በክረምት ዝውውር መስኮት የአጥቂ ክፍሉ እንደሚሆን ይጠበቃል። ባለፈውም ሳነሰው ነበር ቪክቶር ዮኬሬሽ እና ቤንጃሚን ሼስኮ፣ አሁን ባለው ሁኔታ የሚካኤል አርቴታ ዋነኛ እቅዶች እንደሆኑ ተዘግቧል። እነዚህን ዝውውሮች ከሁለት አንዱን ነው ሊያደርግ የሚችለው። አርሰናል አንዳንድ ተጫዋቾችን በክለብ ውስጥ ያቆያል፣ አንዳንዶቹን የመልቀቅ እድል አለው ተብሏል። በአርሰናል በኩል አዲሱ ጉዳይ የቶማስ ፓርቴን ኮንትራት ለማራዘም ንግግር ተጀምሯል ተብሏል። ስለዚህ ቶማስ ፓርቴ በቀጣይ ዓመትም በአርሰናል ቤት የምንመለከትበት እድል ከ90 በመቶ በላይ ሰፊ እንደሆነ በዚ አጋጣሚ አንሳት ይኖርብናል። አሰናል ከአጥቂ ክፍሉና ና ከቶማስ ፓርቴ ኮንትራት የማራዘም ዝውውር ጉዳይ ባለፈ የሚጠበቀው ዝውር ሜንዲ እንደሚሆን ነው የተጠበቀ የሚገኘው ዙቢሜንዲ ኔ የማስፈረም ፍላጎት አለው ተብሏል። ከዙቢሜንዲ ጋር እንግዲህ አንድሪያ በርታ በዛው በስፔን ቆይታ አድርገው የመጡ ስፖርቲንግ ዳይሬክተር ናቸው። ዙቢሜንዲን በቅርበት ያውቁታል። ከሪያል ሂዳድ በዚህ ክረምት ሊለቅ ይችላል። ሪያል ማድሪድ ሲባል ነበር። ሪያል ማድሪድ ሙሉ ለሙሉ ራሱን ሜንዲ ዝውር ማግለሉ ይፋ ተደርጓል። ሌሎች አያላን ክለቦች ወደዚህ ዝውር ይመለሳሉ ተብሎ ሲጠብቅም በተለይ ሊቨርፑል ባለፈው ክረምት የዚህን ዝውውር ለማጠናቀቅ ሞክሮ ካልተሳካለት በኋላ አሁን ድጋሚ ወደዛ ዝውውር ይሄዳል ተብሎ አይጠብቅም የውል ማፍረሻውን በመክፈል በተለይ አሰልጣኝ ሚኬል አርቴታ የሳን ሰባስቲያን ሰው እንደመሆኑ እንደሚታውቀው እሱም ከዛው ከባስክ ግዛት እንደመሆኑ መጠን ዙቢሜንዲን በክለቡ በማምጣት አሁንም ለዴክላን ራይስ የበለጠ ነጻ ሚናን የመስጠት ፍላጎት አለው የሚሉ መረጃዎች እየተነሱ ነው የሚገኘው ሌላኛው አርሰናል ከመስመር የማጥቃት ክፍሉ ላይ አንዳንድ ለውጦች እንደሚያደርግ ይጠበቃል። ቅድም በቼልሲ የምኞት ዝርዝር ውስጥ አለ ያልኳችሁ ኒኮ ዊሊያምስ በአርሰናል የዝውውር ዝርዝር ውስጥ ካሉ የመስመር ተጫዋች መካከል አንዱ እንደሆነ ተዘግቧል። ስለዚህ ከዙቢሜንዲ ባለፈ ሌላ ልንጠብቀው የሚገባ ዝውውር ኒኮ ዊሊያምስ ይሆናል ተብሎ ይጠበቃል። ሌላ በጭምጭምታ ረገድም ቢሆን አርሰናል ተከላካይ ክፍሉ ላይ አሁንም ዝውውር ማድረጉ አይቀርም። ዲያን ሆይሲን አሁን በቦርንመዝ ቤት ይገኛል። ሪያል ማድሪድ ፈላጊ ነው። ዘንድሮ አስደናቂ የውድድር ዘመን ያሳለፈው ይሄ ስፔናዊ ተከላካይ ለስፔን ብሔራዊ ቡድንም መመረጥ ጀምሯል። አሁን ባለው ሁኔታ ለሚካኤል አርቴታ ሲስተም የሚሆን ይመስላል። ፍሌክሲብል ነው። በሶስት ተከላካይ መጫወት ይችላል። ወደ መስመር መውጣት ይችላል። ረዣዥም ፓሶች አሉት። ልክ የቫንዳይክ አይነት ፓሶች አሉት። የሳሊባ ነገር ላይ እርግጠኛ መሆን ካልቻለ አርሰናል ሆይሲንን የመተካት እቅድ የማስፈረም ፍላጎት ያለው ታዲያ፣ ዲያን ሆይሲን ከቦርንመዝ የሚለቅ ከሆነ እሱን ለማስፈረም ከሚጠብቁና ነገሮችን የነገሮችን መጥራት እየተከታተሉ ካሉ ክለቦች መካከል አርሰናል አንዱ እንደሆነ ነው እየተነገረ የሚገኘው። እነዚህ እንግዲህ በእንግሊዝ አያላን ክለቦች መካከል በዋነኛነት የሚሰሙ ጉዳዮች ናቸው። ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ የጠሩ የሚባሉ ሊስቶች ሙሉ ለሙሉ አላወጣም ግን አሁን ላይ ሁለት ተጫዋቾች በ10 ቁጥር ስፍራው ላይ ማካተቱ እየተነገረ ነው የሚገኘው። ትላንት እንደተመለከትኩት መረጃ ከሆነ እነዚህ ተጫዋቾች ዘንድሮ በኖቲንጋም ፎረስት ድንቅ የውድድር ዘመን ውስጥ ትልቅ ሚና ያለው አንደኛው ሞርጋን ጊብስ ዋይት ሲሆን ሞርጋን ጊብስ ዋይትን ለማስፈራ ማንቸስተር ሲቲ በእቅዱ ውስጥ ከያዛቸው የ10 ቁጥር ተጫዋች መካከል አንዱ ነው ተብሏል። በተለይ ኬቨን ደብሩይና መልቀቅ እንደማይቀር የተረጋገጠ መሆኑን ተከትሎ ይህንን ቦታ አድሬስ ማድረግ ያስፈልገዋል ሲቲ። ከዛ ባለፈ ግን ሞርጋን ጊብስ ዋይትን ብቻ ሳይሆን አሁን በጉዳት የሚገኘውን ጀርመናዊ ባየር ሊቨርኩሰን ተጫዋች ፍሎሪያን ቪርትስን ለማስፈረም ሲቲ በእቅዱ ውስጥ ከያዛቸው ተጫዋች መካከል አንዱ እንደሚሆን ይጠበቃል ተብሏል። ስለዚህ እነዚህ ሁለት ተጫዋቾች አሁን ባለው ሁኔታ በሲቲ ራዳር ውስጥ የሚገኙ የአስር ቁጥር ተጫዋቾች እንደሆኑ ተነግሯል። ከዛ ባለፈ የቀይ መስመሩን አድሬስ ያደርጋል ተብሎ ይጠበቃል። ሲቲ የቀይ መስመር ተከላካይ ክፍሉን ታዲያ ለመድፈን አንድ ተጫዋችን ለማስፈረም እቅድ አላቸው ተብሏል። ይህም ተጫዋች ባለፈው የጥር የዝውውር መስኮት ላይ ሙከራ አድርገው ያልተሳካላቸው የዩቬንቱሱ ጣሊያናዊ የመስመር ተከላካይ አንድሪያ ካምቢያሶ እንደሚሆን ነው እየተነገረ የሚገኘው። ለዚህ ተጫዋች የውል ማፍረሻ ዋጋውን በመክፈል ተጫዋቹን የግላቸው ማድረጋቸው እንደማይቀር ይጠበቃል። ከሲቲ ቤት መልቀቁ እንደማይቀር የሚጠበቅ ሌላ ተጫዋች አለ። ጃክ ግሪሊሽ አሁን ባለው ሁኔታ ፈላጊው ማን እንደሆነ ባይረጋገጥም ሲቲ ጃክ ግሪሊሽን በውሰት ውልም ቢሆን ኦፍሎድ እንደሚያደርገው እየተረጋገጠ ያለ ይመስላል። ኤቨርተን የተጫዋቹ ፈላጊ ሆኖ ሊመጣ ይችላል። ቶተናምም ከዚህ ቀደም የጃክ ግሪሊሽ ፈላጊ ስለመሆናቸው ይነገር ነበር። አንጅ ፖስቴ ኮግሉ ከሚወዳቸው ተጫዋች መካከል ግሪሊሽ አንዱ ነው ተብሎ ይታመናል። ስለዚህ በቶተናም ከዛ ባለፈ ደግሞ በኤቨርተን በኩል ከጃክ ግሪልሽ ጋር በተያያዘ የውሰት ውል እንቅስቃሴዎች ሊኖሩ እንደሚችሉ እየተነገረ ነው የሚገኘው። በሲቲ ቤት ያሉ ጉዳዮች ታዲያ እነዚህ ነው የሚመስሉት። በቀጣይ እንግዲህ የሚኖሩ የዝውውር እንቅስቃሴዎች እንዲህ ያለ መልክ የሚኖራቸው ይሆናል። በዛው በሊግ ውስጥ ያሉ ተጫዋቾች ተጨማሪ እንቅስቃሴዎች ይኖራሉ። ልንሰማቸው የሚገባ የምንጠብቃቸው ዝውውሮች አሉ። ለምሳሌ ክሪስታል ፓላስ ላይ ብሬቻ ኤዜን ማንሳት እንችላለን። ማርክ ጉዌሂ፣ ጃን ፊሊፕ ማቴታ፣ አዳም ዋርቶንን ማንሳት እንችላለን። እነዚህ በተለያዩ ክለቦች ዝርዝር ውስጥ የገቡ ተጫዋቾች እንደሆኑ ማንሳት እንችላለን። ኖቲንጋም ፎረስት ላይ በተመሳሳይ እንደዚህ አይነት ጭምጭምታዎች አሉ። በአስቶንቪላ ከዛ ባለፈ ከአስቶንቪላ ለፍ ሲል እንደ ዌስትሀም ባሉ ክለቦች ውስጥም የሚገኙ በትልቅ ክለቦች እየታደኑ የሚገኙ ተጫዋቾች አሉ። ኒካስልም በዚህ ዝርዝር ውስጥ የሚገኘው ቡድን እንደሆነ ማንሳት እንችላለን። የዝውውር መስኮቱ ሙሉ ለሙሉ ሲቃረብ ደግሞ የክለቦቹ እቅድ ውስጥ ያሉ ተጫዋቾች በየቦታው እየጠሩ ስለሚመጡ ወደ እናንተ የማደርሳችሁ ነው የሚሆነው። ለዛሬ ግን ከእንግሊዝ አያሌ ክለቦች ጋር በተያያዘ እየተሰሙ ያሉት የዝውውር ዋና ዋና እና በተለይ ለታማኝነት የቀረቡት መረጃዎች እነዚህን ይመስላሉ። መልካም ቆይታ ተመኘውላችሁ።